ኦሪት ዘፀዓት አንድምታ ትርጓሜ ምዕራፍ ሰላሳ ስድስት ተራቁጥራንድ ወገብሩ ባስለኤል ወኤልያዝ ወኩሎሙ ጠቢባ ነልብ እለ ተውበል ወሙ ጠበብ ወአይምሮ ከመይ ግበሩ ኩሎ ግብረ መቅደስ ዘይትፈቀድ ኩሎ ዘአዘዞ እግዚአብሔር ለሙሴ ለደብተራ ወሪት አገልግሎት የሚውለውን ሥራ ሁሉ ይሰሩ ዘንድ ፍጹም እውቀት የተሰጣቸው አዋቂዎች ኤልያብና ባስልኤል እግዚአብሔር ለሙሴ እንዳዘዘው አድርገው የታዘዙትን ሥራ ሁሉ ሰሩ። ተራ ቁጥር ሁለት ወፀጉኦሙ ሙሴ ለባስልኤል ወለኤልያብ ወለኩሎሙ እለ ቦሙ ጥበብ ዘውሃቦሙ እግዚአብሔር አይምሮ ውስተ ልቦሙ ሙሴም ኤልያብና ባስልኤልን እግዚአብሔር በልቦናቸው ፍጹም የሆነ እውቀት ያሳደረባቸውን ሰዎች ሁሉ ወደሱ እሱ ጠራቸው። ወለኩሎሙ እለ በፈቃደ ልቦሙ ይገብሩ ከመ ይግበሩ ወከመ ይሁሩ ውስተ ዝንቱ ግብር ከመ ይፈጽምዎ በልባቸው አስበው ወደው የሚሰሩትን ስራ ሁሉ ወደሚሰሩበት ቦታ ሂደው ስራውን እንዲሰሩ ሰርተውም ይፈጽሙ ዘንድ ያዘዛቸው። ስራ ቁጥር 3 ወነሱም ቅድመ ሙሴ መባአ ዘአብኡ ደቂቀ እስራኤል ለኩሉ ምግባረ መቅደስ ከመ ይግበሩ ለደብተራ ወሪት አገልግሎት የሚውለውን ስራው የሚውለውን ሁሉ ይሰሩ ዘንድ ለስራ የተዘጋጀውን ሁሉ ይሰሩ ዘንድ የእስራኤልም ልጆች ያስገቡትን መባ ሁሉ ይዘው ከሙሴ ፊት ተቀብለው ወደሚሰሩበት ቦታ ሄዱ። ወእሙንቱኒ ይትሸከፉ አዲ ዘያበዉ ማሃበል ያመጹ ነግ ነግ ነጋነግ እነርሱም እስራኤል ሁሉ ዕለት ዕለት የሚያመጡትን መባ ይቀበሉ ነበር። ተራ ቁጥር አራት ወመጺኦሙ ኩሎሙ ጠቢባን እለ ይገብሩ ግብረ መቅደስ አሐዱ አሐዱ በበ ምግባሪሁ ዘይገብር ለደብተራ ኦሪት ለየደብተራ ኦሪትን ሥራ እንደ ታዘዘው አድርገው የሚሰሩ ጥበበኞች እነ ባስልኤል እና እነ ኤልያብ ሁሉ ሁላቸውም እያንዳንዳቸው ወደ ሙሴ መጥተው እንዲህ አሉት። ተራ ቁጥር አምስት ወይብ የልዎ ለሙሴ ብዙ አመባ ያበው ህዝብ እምግብር ዛዘዞ እግዚአብሔር ከመ ይትገበር ህዝብ እስራኤል ሁሉ እግዚአብሔር ይሰራ ብሎ ካዘዘው አብልጠው ደስ ብሏቸው ብዙ መባ ያመጣሉ። የሚያመጡት መባ ሁሉ ከታዘዘው በላይ ነው። ይሰራ ተብሎ ለታዘዘው ስራ ሁሉ በቂ ነው፣ ከበቂ በላይ ነው። ትርፍ መባ እያመጡ ነው ብለው ለሙሴ ነገሩት። ተራ ቁጥር ስድስት ወአዘዘ ሙሴ ወሰበከ ውስተ ትእይንት ለእድኒ ወለአንስትኒ ወይብዬ እሚእዝየ እይግመሩ መባ ዘመግደስ ወተከልዓ ህዝብ እምዓብኦ። ሙሴም እንዲህ አለ እንግዲህ ወዲህ ለደብተራ ኦሪት ስራ የሚሆነውን መባ አታምጡ። እግዚአብሔር ይሠራ ብሎ ላዘዘው ስራ በቂ የሆነ መባ አምጥታቸዋል ብሎ ለወንዶችም ለሴቶችም ካሁን በኋላ መባ እንዳያስገቡ ነገራቸው። በከተማውም ይህንን አዋጅ ነገረ ሙሴ። ሕዝብ እስራኤልም ሙሴ የተናገረውን ሰምተው እግዚአብሔር ይሰራ ብሎ ላዘዘው ስራ የሚውለውን መባ ማምጣታቸውን አቆሙ። ተራ ቁጥር ሰባት እስመ አከሎሙ ለምግባር ዘይገብሩ ወተርፎሙ እግዚአብሔር ስሩ ብሎ ጥበብን እውቀትን የሳለባቸው እነ ኤልያብ እነ ባስለኤል ለደብሰራ ወሪት ኦሪት የሚገባውን መባ ተቀብለው ከትርፍ በላይ ከበቂ በላይ ስለሆነ እጅግ ብዙ ተርፏቸው ነበርና ከእንግዲህ መባ አታምጡ አያስፈልግም አሉ። ተራ ቁጥር 8 ወገብሩ ኩሎሙ ጠቢባነ ልብ ምግባረ ደብተራ አሰርተ አይጻዳተ እምቢሶስ ክኡብ ወእምያ ክንት ወብረ ከብድ ወለይ ክኡብ ወኪሩብ የለ ገብሩ በምግባረ ምእናም እግዚአብሔር እውቀቱን በልቡናቸው የሳለባቸው እንደ ኤልያብና እንደ ባስልኤል ከነሱም ጋራ ጋር የሚሰሩት ሁሉ ለደብተራ ኦሪት የሚሆን የልብሱን ስራ ከሰማያዊ ኻር ከቢጫ ሐር እጥፍ ሁኖ ከተሰራ ከቀይ ሐርና ከነጭ ኻር አስር አስር ፈርጅ አድርገው ሰሩ። ኪሩቤልንም ከምግባ ኪሩቤልንም ከመጋረጃው ላይ በጥልፍ ስራ በእጅ ስራ ሳሏቸው። ተራ ቁጥር ዘጠኝ ወኑሁ ለአሃዱ አፀድ ዕሥራ ወሰመንቱ በእመት ወርህቡ ርብ በእመት ለአሃዱ አጸድ በመስፈርቱ ከማሁ ለኩሉ አፀድ። የአንዱ ፈርጅ ቁመቱ ሀያ ስምንት ወርዱ አራት ክንድ ነው። የሁሉም ቁመታቸውም ወርዳቸውም በአንዱ ፈርጅ ልክ ነው እንጂ አይበላለጡም ነበር። ተራ ቁጥር አስር ውሃ መስተ አይጻደ አስተሳመኩ በበይናቲሆሙ አህዱ ምስለ ካልኡ ዋመስተ አይፃደ አስተሳመኩ በበይናቲሆሙ አዱ ምስለ ካልኡ አምስቱን ፈርጅ በአንዴ ወገን፣ አምስቱንም ፈርጅ በአንዴ ወገን አድርገው አንዱን ከአንዱ ጋራ በስፍ አያይዘውታል። እግዚአብሔር ለሙሴ እንደነገረው አድርገው በስፍ አንዴ አድርገውታል። ተራ ቁጥር 14 ወገብሮ አምስተ መማሰጠ ዘያ ክንት ላይለ ከንፈረ አህዱ አጸድ እምፅንፉ በዘየ ሃብር ሁለቱንም የሚያገናኝ በአንዱ ፈርጂ በጠርዙ ላይ ከሰማያዊ ሃር የተሰራ ሀምሳ ሰባት ቈልፍ ሰሩ። ይህም ሀምሳ ሰባት ቁልፍ ማለት ሀምሳ ወንዴ ቁልፍ ማለት ነው። ወንዴ ቁልፍ የሚለው ጡት ያለው ነገር ነው። ተራ ቁጥር አስራ ሁለት ወከማሁ ሃምሳ መማሰጠ ገብሩ በከንፈራ አጸዱ በከንፈራ አጸድ ካል በዘይ አብሩ እንደገናም ሁለተኛ አንድ ወገን ሆኖ በተሰፋው በሁለተኛው ፈርጅ በጠርዙ ላይ የሚያገናኙበት ሀምሳ ሴት ቁልፍ ሰሩ። ሴት ቁልፍ የሚለው ጎድጓዳ ናት። ጡት ያለው ከጎድጓዳዋ ሲገባ ይገናኛሉ። እነዚህም ባልና ሚስት ቁልፍ ይባላሉ። ተራ ቁጥር አስራ ሶስት ወገብሩ አምሳ ሆጻዳተ ዘወርቅ ወአህበሮ አይጻዳ ተአዱ ምስለ ካልኡ በወጻዳተ ኮነ ደብተራሁ አዱ። ሃምሳ የወርቅ ቀለበትም ሰርተው አምስቱን ፈርጅ በአንድ ወገን አድርገው በቀለበት አያያዙት። እንዲሁም አድርገው አንድ ድንኳን አደረጉት። በአንዱ ወገን በአንድ ወገን ያለው ወንዴ ቁልፍ፣ በአንድ ወገን ያለው ሴት የቁልፍ ሆኖ በቁልፎቹ ሲሰካኩ አንድ ድንኳን አድርገው ሰሩት። ተራ ቁጥር አስራ አራት ወገብሩ አሰርተ ዋሃደ አይፃደ ዘሰቅ ዘይ ሲያውጉር እምላይሉ ለደብተራ በግምጃውም ላይ በድንኳኑ ላይ የሚለብስ ከበግጠጉር የተሰራ አስር አስራ አንድ ፈርጅ ሠሩ። ደራቁጥር ቁጥር አስራ አምስት ወለለ አህዱ አፀድ ኑሁ ሰላሳ በእመት ወርህቡ ርብ በእመት ለለ አህዱ አፀድ ከማሁ በአምጣን ይሆሙ የአንዱ ፈርጅ ቁመቱ ሰላሳ ወርዱ አራት ክንድ ነው። የአስራ አንዱም ሁሉ ፈርጅ እያንዳንዳቸው ቁመታቸውም ወርዳቸውም በአንዱ ፈርጅ ልክ ነው እንጂ አንዱ ከአንዱ አይበልጥም ነበር። ተራ ቁጥር 16 ወአሂበሩ አመስተ አይጻዳተ በበይናት ሆሙ ወሰደስተ አይጻደ አሂበረ በበይናት ሆሙ። አምስቱን ፈርጅ በአንድ ወገን፣ ስድስቱን ፈርጅ በአንድ ወገን አድርገው አንዱን ከአንዱ ጋር በስፍ አያያዙት። ወገብሩ አምስት መማሰጠ ላይ ለከንፈረ አሐዱ አፀድ በጽንፉ በዘያብሩ አንድ ወገን ሆነው በተሰፉት በአምስቱ ፈርጅ ጠርዝ ላይ የሚገናኙበት ሀምሳ ተባት ቁልፍ ሰሩለት። ይህም ተባት ወንድ ቁልፍ ማለት ነው። ሀምሳው ሁሉ ተራ ቁጥር አስራ ሰባት ዋምሳ መማሰጠለ ላይ ለከንፈረ አህዱ አጸጅ ካል በዘይ አብሩ እንደገናም ሁለተኛ አንድ ወገኑ ነው። በተሰፉ በስድስቱ ፈርጅ በአንዱ ፈርጅ ላይ በአንዱ ፈርጅ ጠርዝ ላይ የሚገናኙበት ሳ ሀምሳ ሴት ቁልፍ ሰሩ። ሴት ቁልፍ ጎድጓዳዋ ነች። ወንዴው ቆልፍ ጦት ያለው ነው። ተራ ቁጥር አስራ ስምንት ወገብሩ ሃምሳ ሆጻዳ ተዘብርት በዘያብሩ ከመይኩናደ አገናይተው አንድ የሚያዘርጉበት በአንዱ ፈርጅ ላይ የሚገናኙበት ሃምሳ የብረት ወይም የናስ ቀለበት ሰሩለት። ቀለበቱም ማያያዣው ነው ተራ ቁጥር 19 ወገብሩ ዘይከድኖ ለሰቅ ማይሰበግ ህሶያ በብስጥ ላይ የሚለብስ ተለፍቶ ቀይ ቀለም የገባው የበግ ለምድ ሰብስባው ሰፉ። ተራ ቁጥር አያ ወገብሩ አይማደ ዘደብተራ ዘደብ ተራ እምእዝ ዘይነቅዝ ለደብተራ። ኦሪትም ከማይነቅዝ እንጨት አይማዲን ሰሩ። እነዚህም አይማድ የሚላቸው ምሰሶችን ነው። ተራ ቁጥር አያን ዘእስር በእመት ወቆሙ ለአሃዱ አምድ ወርህቡ እመት ወመንፈቀ እመት የአንዱ ምሰሶ ቁመቱ አስር ክንድ ወርዱም አንድ ክንድ ተኩል ተከስን ዝርብ ነው። ተራ ቁጥር ሀያ ሁለት ወመሳ መክተ ስረው ወመሳምቅ ተስረዊሁ ክሌቱ ለአህዱ አፀድ እንዘይሳመቅ አህዱ ምስለ ካልኡ ወከማሁ ገብሩ ለኩሉ አይማድ ደብተራ አንዱ ከአንዱ ጋር ተገናይቶ የሚቆምበት የአንዱን ምሰሶ ሁለት ምዕማድ እያደረጉ ለደብተራ ወሪት አይማድ ለደብተራ ኦሪት ምሰሶች ሁሉ እንደዚሁ ሁለት ሁለት ምእማድ እያደረጉ ሰሩላቸው። አንዱ ምሰሶ ሁልከታች ወርዶ እግሩ ሁለት ነው። የአንዱ ምሰሶም መቋሚያው ምእማዱ ማለት ምእማዱ የሚለው መቋሚያውን ነው። መቋሚያውም ሁለት ቀዳዳ ያለው ነው። ያም ሁለት እግሩ ከሁለት ቅዳዳ ላይ ይሰካል። እነዚህ ምሰሶዎች ምድር ተቆፍሮላቸው ከምድር ላይ ተሸክለው የሚኖሩ አልነበሩም። እስራኤል አርባ ዘመን ሁሉ ተጓዦች፣ መንገደኞች ስለነበሩ በሚሄዱበት ጊዜ ተሸከመዋቸው የሚሄዱ ምሰሶዎችና የምሰሶቹ መቋሚያዎች ሚማሪዎቹ ናቸው። እነዚህም እስራኤል በሚያርፉበት ቦታ ምዕማሪዎቹ የምሰሶዎቹ መቋሚያዎች መሬት ላይ ይነጠፋሉ። እነሱም ቀዳዳ ቀዳዳ ያላቸው ናቸው። ምዕማሪዎቹም እያንዳንዳቸው እግራቸው መንታ ነው። አንዱ ምሰሶ በሁለት እግሩ ከአንድ ከሁለት ምዕማር ላይ ይቆማል። ይህም ኢማዱ መሬት ላይ የሚነጠፍ ነው። ይህም አንድ ቤት በሩ ሲቆም ከታች የበሩ መቋሚያ የሚነጠፍ ጣውላ እንጨት አለ። ያ እንጨት ተፈልፍሎ በሩ እግር አለው። እግሩ ከዚያ ውስጥ ይገባል። ከላይም ደግሞ ያለው እንዲሁ እግሩ ወርላ ወደ ላይ ይገባል። በዚህ ወደ ውስጥም ወደ ውጭም ሲዘጋም ሲከፈትም ይኖራል። የያዘው ከታች ያለው ያ የተበሳው እንጨት፣ ከላይም ያለው የተበሳው እንጨት በሩ ከላይም ከታችም ወደ ላይ የሚገባ ወደታችም የሚገባ እንዳለው ሁሉ እንደዚያ ተደርገው የተሰሩ ናቸው። ተራ ቁጥር 23 ወገብሩ እስራ አይማደም ገጸ አዝየብ በአዝየብ ወይም በደቡብ በኩል ሀያ ምሰሶች ሰሩ። ተራ ቁጥር 24 ወገብሩ ሎሙ ለእስራ አይማድ አርበአ ክስ ስክተታተ ዘብሩር ወክሌቱ ስክተቱ ለአህዱ አምድ በክሌ ሆሙ ገጻቲሁ ወክሌቱ ስክተቱ ለአዱ አምድ በክሌሆም ገጻቲሁ ይኼውም ለሃያው መሰሶዎች በብር የተለበጡ አርባ ሚእማድ ሰሩላቸው። መሰሶዎቹ ሀያ ናቸው። መቋሚያዎቻቸው ሚእማዶቻቸው ደግሞ አርባ ናቸው። እነዚሁም አርባው ሜማዶች እያንዳንዳቸው ሳይሆኑ ከአንድ ብረት ወይም ከአንድ ጠርብ እንጨት የተፈለፈሉ ናቸው። ምሰሶቹ ከዚያ ላይ ሲቆሙ ተወጥረው ይያዛሉ። እግሩ የሚቆም እግራቸው የሚቆምበት የአንዱን አምድ ሚማድ ሁለት ሁለት እያደረጉ በሁለቱ እግሩ በሁለቱ እግሮቻቸው የሚቆሙበት የአንዱንም አምሰሶ ሚማድ ማለት መቋሚያ ማለት ነው። ሁለት ሁለት እያደረጉ ሰሩላቸው። ጥራ ቁጥራ አምስት ወም ካልእ ገጸ ደብተራ መንገለ ሰሜን ገብሩ ወስራ አይማደ በመስ በኩል በመስ በኩል ወይም በአዜ በኩል ላለው ለአንዱ ለአንድ ወገንም ሀያ አይማር ሰሩለት። ተራ ቁጥር 26 ወስክተት ወሙ አርባዕ ዘብሩር ለለአዱ አምድ ወክሌቱ ስክተቱ እምክሌቱ ገጻቲሁ ምሰሶቹ የሚቈሙበትም በብር የተለበጡ አርባ ሚማዶች ናቸው። እነዚህም ሚማዶች ስክተት ያላቸው በግእዙ ስክተት የሚላቸው ናቸው። እነዚህም ስክተት የተባሉት የምሰሶቹ እግር የሚቆሙባቸው የተፈለፈሉት ናቸው። በሁለት ወገን የሚቆሙበት እያንዳንዱ ምሰሶ ስክተቶች ወይም ምዕማዶች ሁለት ሁለት ናቸው። ተራ ቁጥር ሃያ ሰባት ወም ወም ወም ድህር እምገፀ ደብተራ መንገለ ባሕር ሰደስተ አይማደ በደብተራ ኦሪት በስተኋላዋ በምዕራብ በኩል ስድስት ምሰሶች ሰሩ። ተራ ቁጥር 28 ወክልኤተ አይማደ ገብሩ አዲ ለማእዝነ ደብተራ እምድህር ሁለተኛም በስተከበሮ ቤት በኩል ለማዕዘን መግቻ የሚሆን ሁለት ምሰሶች አምጥተው በቀኝና በግራ አቆሙ። ተራ ቁጥር 29 ወእሮ የኮኑ አብሩ እምታይቱ እስከ ላይሉ ወከማሁ ገብሩ ለክሌሆን ማዕዘን አንድ ሆነው ከላይ እስከ ታች ተስተካክለው ቆሙ። ለሁሉም ማዕዘን እንዲህ አደረጉ እንዲያደረጉ ለሁለቱም ማዕዘን እንዲህ አድርገው ሰሩ ማለት የማዕዘን መክሻ ሰሩላቸው ማለት ነው። ተራ ቁጥር ሰላሳ ወኮኑ ሰመንቱ አይማድ ወምዕማድ ሆሙ አሱሩ ወስሱ ዘብሩር ወለላዱ አዱ አምድ ክሌቱ ክሌቱ ምዕማዱ ሙላውም ስምንት ምሰሶዎች ሆኑ። በብር የተለበጡ ምዕማዶቻቸው እግሮቻቸውም የሚቆሙበት አስራ ስድስት ናቸው። የእያንዳንዱ አምድ ሚማድ እግር ሁለት ሁለት ነው። ምሰሶው ከታች መንታ ስለሆነ ማለት ነው። ተራ ቁጥር ሰላሳን ወገብሩ መናሰግተ ለአይማደደብ ተራ እምዕፅ ዘኢይነቅዝ አምስተ መናሰግተ ባህዱ ገጽ ከማይነ ቅዝን ጨት ከቆርጠው ለደብተራ ወሪት አይማድ ማገር ሰሩ። በአንድ ወገን አምስት ማገር ሰሩ። ይህም መናስግተ ያለውን መናስግተ ያለው እነዚህ ማገሮች ማለት ነው። ማገር የሚለው በግዙ መናስግት የሚል ነው። ተራ ቁጥር ሰላሳ ሁለት ወአምስተ መናስግተ እምካልእ ገጽ ወአምስተ መናስግተ ዘመንገለ ባሕር አምስቱን በግራ አምስቱን በቀኝ አምስቱን በስተከበሮ ቤት በኩል ላሉ አይማድ ላሉት አይማድ ማገር ሰሩላቸው። ተራ ቁጥር ሰላሳ ሶስት ወገብሮ ለመንሰግ ዘማይከል ከመይዱ በማይከል አይማድም ጽንፍ እስከ ጽንፍ የመካከለኛውን ማገር ውስጥ ለውስጥ ከዳር እስከ ዳር እንዲሄድ አደረገው። ይሄም ማለት ማይገም ይህም ማለት መሰሶቹ መካም እንዲህ የተፈለፈሉ ነበሩ። ማገራቸው ውስጥ ለውስጥ እየሄደ ይይዛቸዋል። እንደ መነኩሴ መቁጠሪያ ማለት ነው። የመነኩሴ መቁጠሪያ የተፈለፈሉ ሆነው በውስጣቸው ክር ገብቶ አንድ እንደሚያደጋቸው እነዚህም የተፈለፈሉ ነበሩና ማገራቸው ውስጥ ለውስጥ ሄዶ አንድ አድርጎ ቀጥ አድርጎ ይይዛቸዋል። ተራ ቁጥር ሰላሳ አራት ወለ አይማድ ወለመማስጡ ወለመናስግድ ቀፈልወሙ ወርቀ። አይማዶቹንም ምሰሶቹንም ማገሮቻቸውንም የማገሩንም መያዣ ሁሉ ቀለበቶቹን በወርቅ ለበጧቸው። ተራ ቁጥር ሰላሳ አምስት ወገብሩ መንጦላአይተ ዘያክንት ወብረ ከብሪ ወለ ይክኡብ ወቢሶስ ፍቱል ወገሩ በግብረ ሜናም ኪሩቤላ እጥፍ ሆኖ ከተሰራ ከቀይ ኻርና ከነጭ ሀር ከብጫ ኻርና ከሰማያዊ ሀር መጋረጃ ሰሩ። ኪሩቤልንም በመጋረጃው ላይ በጥልፍ በእጅ ሥራ ሳሏቸው። ተራ ቁጥር 36 ወገብሩ ላቲ አርባይተ አይማደ ምእዝ ዘይነቅዝ ወቀፈልዎሙ ወርቀ ወአርእስቲ ሆሙኒ ዘወርቅ ወገብሩ ሎሙ አርባይተ ምእማደ ዘብሩር። ከማይነቅዝ እንጨት ከግራር እንጨት ቆርጠው መጋረጃውን የሚጋዱዱባቸው አራት አይማድ አራት ምሰሶዎች ሰርተው በወርቅ ለበጧቸው። ክባሳቸውም የወርቅ ነው። ክባሳቸውም የሚለው በምሰሶቹ ራስ ላይ የሚያርፈው ነው። ዛሬ በመንገድ ዳር እንዳለ የመብራት እንጨት የመብራት እንጨት በመንገድ ላይ ቁሞ ስታዩት ከራሱ ላይ ክባስ አለው። እንደዛ ማለት ነው። አራቱ ምሰሶች የሚቆሙበት አራቱንም ኢማዶች እንዲሁ በብር ለበጧቸው። ሚማሮቻቸውን ማለት አራቱ ምሰሶች የሚቆሙባቸውን ማለት ነው እንግዲህ ሁሉም እርስ በርሳቸው ተያይዘው ነው እንጂ የሚቆሙት ምሰሶቹ መሬት ተቆፍሮላቸው መሬት ውስጥ ገብተው የሚቆሙ አይደሉም ምክንያቱም እስራኤል ተጓዦች ስለሆኑ ነገድ ነቃቅለው ተሸከመዋቸው ስለሚሄዱ የምሰሶዎቹ መቋሚያዎች መሬት ላይ የሚነጠፉ ጠፍጣፋ መሬት ወይም ጣውላ ማለት ናቸው። ተራ ቁጥር ሰላሳ ሰባት ወገብሩ ላቲ መንጦላይተ ዘይ ከድኖ ለዀህ ተደብተራ እሚያክንት ወህብረ ከብድ ወለይክኡር ወቢሶስ ፍቱል በብኡድ ግብረት የደብተራ ወሪትን ደጃፍ የሚጋርዱበት እጥፍ ሁኖ ከተሰራ ከቀይ ሐርና ከነጭ ሐር ከሰማያዊ ሐርና ከብጫ ሐር በልዩ ልዩ አሰራር መጋረጃን ሰሩላት። ቁጥር ሰላሳ ስምንት ወገብሩ ላቲ ለመንጦላይት አመስተ አይማደ እምእጽ ዘኢይነቅዝ ወቀፈልዎሙ ወርቀ ወአርእስቲሆሙኒ ዘወርቅ ወገብሩ ሎሙ አመስተ ሜማደ ዘብርት። መጋረጃ የሚደረግባቸው ከማይነቅዝ እንጨት ቈርጠው አምስት ምሰሶች ሰርተው በወርቅ ለበጧቸው። ክባሳቸውም አለ። ይህም ክባሳቸው የወርቅ ነው። ክባሳቸውም የሚለው አሁንም በመንገድ ዳር እንደ ተክስት እንደተተከሉ የመብራት እንጨቶች ወይም የስልክ እንጨቶች በራሳቸው ላይ ክባስ እንዳላቸው ፀሐይ እንዳይገባቸውና በራሳቸው ላይ ውሃ ወደ ውስጥ እንዳይገባባቸው ክባስ አላቸው እነዚህም ምሰሶች ምሰሶች ክባሳቸው የወርቅ ሆኖ በራሳቸው ላይ የሚደረግ ነው በይህንንም በብር ትለብጠው አምስት ምእማድም ሰሩላቸው ሰሩላቸው አምስት ምእማድ ማለት ለእግሮቻቸው መቆሚያ የሚሆን አምስት መቋሚያ ሰሩላቸው ማለት ነው ሁሉም ሁሉም የሚረግጠው ስለሆነ ሁሉም የሚረግጠው ስለሆነ ማለት ይሄ ምሰሶቹ የሚቆሙበት መሬት ላይ የሚነጠፈው ሕዝቡ ወደ ድንኳኒቱ ሲገባ ሲወጡም ሲገቡም የሚረግጡት ስለሆነ የቤት በር ሲወጡ ሲገቡ እንደሚረግጡት ዛሬ ቤተ ክርስቲያን ስንሄድ ስንገባም ስንወጣም የምንራመደው ወይም የምንረግጠው ምዕማድ ማለት ይሄ ነው። የደብተራውን